ጤና ይስጥልኝ እንደምናላችሁ ሰላማችሁ ብዚህ ይበል። ወገኖቼ እንግዲህ አንዳንድ የእስልምና እምነት ተከታይ ወገኖቼ አንዳንድ ጉዳይ ስለ እስልምና ስናገር ምናምን ከጥላቻ ወስዳችሁ፣ ከክፋት ወስዳችሁ ይህ ልጅ ምናምን ብላችሁ በውስጥ መስመር መታችሁ፣ ተሳድባችሁ ከዛ ባለፈ ደግሞ መገደል አለበት እስከ ማለት የደረሳችሁ ፎቶአችሁን ይዤ እዞራላችሁ። እንዲያው ምናልባት ከተገናኝ ምናም እግር ዘወርዋራ ነው፣ ራሴን ለማዳን መቼም ልገልህ እንኳን አይደለም፣ ግን እንዲያው በፕሪንሲፕል ደረጃ ማለት፣ በእውነት እንዲያው ስለ እውነት በሎጂክ ደረጃ ማለት ነው። ስሙኝ አሁን አንተ እኔ እንገደልኝ ምናምን ክብሩን የሰው ልጅ ገደልከኝ ወይ ገደልሽ፣ አላህ ምኑ አስደስቶት ነው አንተን ገነት የሚወፍቅህ? አሁን ብዙዎቹ እያልኩ አይደለም ትንሾቹ እንደዚህ አይነት የግድያን ነገር ሲናገሩ፣ የብዙዎቹ ድምፅ ዝም ማሰኘት እየቻለ ግን ሰፖርት ታደርጓቸዋላችሁ፣ ቪዲዮቸው ቫይራል ይወጣል። እኔ ደግሞ ቶሎ ብዬ ኮሜንት ነው ማነበው፣ የሁሉን ሰው ሀሳቡን ለመረዳት ሁሉም ይስማማል። ስለዚህ እስልምና ምንድን ነው አስተምሮ ነው እንዴ ብዬ እንድጠራጠር ያደርገኛል። እስኪ አንድ ኦርቶዶክስ ተነስቶ በቅዱስ ቤተክርስቲያን ስም ሰው ልገል ነው ብሎ እስኪ ቪዲዮ ይስራ። እኔ ኔ መጀመሪያ ለፖሊስ ምደውለው አምሮውን አጥቷል፣ በቅዱስ ቤተ ክርስቲያን ስም ሰው ሊገል ነው ምናም ብዬ ሪፖርት ማድረገው። እኔ አረኔ ሳይሆን እናቱ አሳልፋ ተሰጣለች ለፖሊስ። የት ነው የመጣው እናንተ አምሮ ወይ ዝ ኬም ፍሮም ዲስ ሜንታሊቲ። ማብራዝን ከባድ እኮ ነው። ብዙዎች እያልኩ አይደለም ትንሾቹ ግን፣ ብዙዎቹ ተስማምታችኋል በትንሾቹ ሀሳብ። ስለዚህ ሁላችሁም ተስማምታችኋል ማለት ነው በዛ ማለ በዚህ ግን እስልምና በእኔ ሃይማኖትና እምነት ላይ ጥርጣሬ ኑሮት መጽሐፍ ጽፎ መልስ ሰጠው ሳይሰማኝ ቀርቶ እንደገና መቶ የተሳሳተ መንገድ ላይ ካለኝ እስልምናን መጽሐፍ ቅዱስ ቁጭ ብሎ በታሪክ ደረጃ የለም በቃ ኤግዚስት አላደረገም ብዬ እንድናገር የሚያደርገኝ በጣም ብዙ ነገር አለ። ለምሳሌ ዓለምን በቀላሉ ዓመተ ዓለም ብለህ ትጠራ ነበር ለምንድነው ዓመተ ምሕረት ያልከው ብትለው ዓለም ምን እንደሚመልስ ልታውቃል። እኔ ዓለም ዓለም እራሷ አንድ የናዝሬቱ ኢየሱስ የሚባል በዚህ ምድር ተወለደ። 33 ዓመት ከ3 ወር በዚህ ምድር ተመላለሰ። ከዛ በኋላ በመጨረሻ በመስቀል ላይ ተሰቀለ። በሶስተኛው ቀን ከሞታን ተለይቶ ተነሳ። ከዛ በኋላ ዓመተ ምሕረት ብዬ መቁጠር ጀመርኩ ነው የምትለ ዓለም እስኪ እንደዚህ ይበለኝ። እስልምና የለም ከዜሮ አንድ እስከ ስድስት መቶ ሀያ ሁለት አካባቢ እስከ ስድስት መቶ ሀያ ሁለት ስድስት መቶ ሀያ ሁለተኛው አካባቢ ላይ ነው የተጀመረው፣ 670 ላይ እስከዚህ ባለው በዚህ ዓመተ ምሕረት ውስጥ ክርስቶስ ኢየሱስ ኤግዚስት አድርጓል። የኔ ጌታ አለ። ይሄ ዓለም በጣም ይፈላሰፋል፣ ምናምን እንወጣለን፣ እንወርዳለን፣ በጣም ፍልስፍናለን፣ ምናምን ሳልሞት እኖራለሁ፣ ምናምን ምናምን። የገነት ዛፍ አለች፣ እሷን በልቼ ምናምን፣ ሳልሞት እኖራለሁ፣ ምናምን ፕሪንሲፕል አለ። ለምን ሞትን ፈርቶ ዓለም፣ ሞትን ፈርቶ ዓለም ማለት እኔ እናንተ ነን። ሞትን ፈርተን እንዲህ እንላለን ደንግጠን። ሞት ግን መውጊያ የት አለ ብሎ ሙቼ እነሳለሁ ብሎ የተነሳው የናዝሬቱ ኢየሱስ ነው። አምላኬ መድኃኔ ኢየሱስ ክርስቶስ። ስለዚህ እኔ ማልሞት ከሆነ ለምን እሱን አልከተለው? እስኪ እስልምና እንደዚህ ታንጅብል የተጨበጠ ታሪክ እስኪ ያስረዳኝ። የለም መጽሐፍ ቅዱስን ትተነው እኮ ነው ቅድስት ቤተክርስቲያን ተሰርታ በሰማንያኛው ዓመተ ምህረት የቁስጥንጥንያ ጳጳስ አድርጋ ሐዋርያውን እንድሪያስን ስትሾም እስልምና የለም። ዮሐንስ ወንጌል መጽሐፍ ሲጻፍ የለም። ስድስት መቶ ላይ ነው የተጀመረው ነብዩ መሐመድ ወረደለት ከዛ በኋላ በምናቡ የሆነ ነገር ሳለ ምናምን ከዛ በኋላ በቃ ሌላ ታሪክ ውስጥ ገባን ማለት ነው። በታሪክ ደረጃ ነው የምነግር ያለሁት። መጽሐፍ ቅዱስም አይገለጥም ደግሞ ስለ መለኮት ምናምን ስለ ሚስጥረ ስላሴ ምናምን ይህን ምን ተገናኝተ እግዚዮ እና ምናምን ቅር የሚላቸው ሰዎች ጋለች እኔ ጥላቻ የለብኝም ለማለት ነው ወገኖች። ክርስቲያኖች ስለ ጽዳት ምንም ስነ ስርዓት የላችሁም ስትባሉት እናደዳላችሁ እና ዋይ ኩልና ረቲ ስነስርዓት ይቀብደን የሮጀ አምተኔ

for cleaning his private parts ምንድ ነው የሚለው ሀዲሱ? አቡ ሁሬራን ለነብዩ ቂጥ ማጠቢያ ወይም ውዱ

አኔ አቡሬራ ዳ ቢሴፍ ፕሮፌስ ሰድ ብሪንግ ሚ ስቶንስ ኢን ኦርደር ቱ ክሊን ማይ ፕራይቬት ፓርት ን ዱ ኖት ብሪንግ ኤኒ ቦንስ ኦር አኒማል ዳንግ። ከዛ ነቢዩ አቡሬራ ምን ይለዋል? ቂጤን የምጠርግበት ድንጋዮች አንጣልኝ ነገር ግን አጥንትና እንትን እዳሪ የከፍቶች ወይ የእንስሳቶችን

ፉድ ወዝ ብሮት ምንድነው የሚለው ነቢዩ ወደ ሽንት ቤት ይሄዳል። የተረከው ዚም ላይ አቡ ሁሬራ ነው። ወደ ሽንት ቤት ይሄድ እና ከሽንት ቤት ሲመለስ ምግብ ይመጣለታል። ሀዲስ ንኩን ከገበባፈሜ አቡ ሁሬራ ጠንን ነቢይች መነፍንጫን ይንዴሜ ወቀን ንዳጌ የሮዴ ብኡ ኛታ ይሳፍ ፊደን ኤማን ሴድ ሰውየው ከዛ እንደዚህ ያለው

ይሰኤድ አምጎይ እንግቱ ፕራይ ጸሎት ላደርግ መሰላቹነ ጸሎት ላደርግነውነ? ብሎ ጠየቃቸው ማለት ነው። አትሳጠብም እንዴ ነብዩ? ብለው ሲሉት ካካ ብሎ ሲመለስ እንዴ ጸሎት ላደርግነው እንዴ? ብሎ ምላሽ ሰጣቸው ማለት ነው። ጋፈተን